አሰላሙ አሌይኩም ወረህመቱላህ በረካቱ። እንደምናችሁ ተመልካቾችን? የደህና ነኝ አልሐምዱሊላህ። ዛሬ ባሚያ ወጥ ልንሰራ ነው። ይኸው ባሚያ አለኝ ከበረዶ ቤት አዘጋጀቼ በረዶ ቤት ውስጥ አስቀምጨው ነው። ይኸው ስጋ አለኝ፣ ሽንኩርት፣ ነጭ ሽንኩርት፣ የተፈጨ ቲማቲም፣ ዘይት፣ ሳልሳ አለኝ፣ ቁንዶ በርበሪ፣ ከሙን፣ በርበሪ፣ ጨው፣ ድንብላል፣ እነዚህ ናቸው። አብረን ስራ የው፣ ተመልካቾቼ ድስጥ ጥደና ብስሚላ፣ ሽንኩርት እንጨምራለሁ። ው፣ ተመልካቾቼ የበሰለ ነው ሽንኩርታችን። ትንሽ ዘይት እንጨምርበት። ትንሽ ብስሚላ ይሄው እንደዚህ ይበስሏል። አሁን ነጭ ሽንኩርት እንጨምራለን። ቅመሞቹን እንጨምራለን። አሁን ይሄው የተፈጨው ቲማቲም እና አንድ ማንኪያ ሳልሳ አድርጌያለሁ። ሄው ተመልካቾች የሰቁላላ ነው። አሁን ስጋችን በስሏል። እዛውም እንጨምራለን። ብስሚላ ተመልካቾች ይኸው የሰቆላላ ነው ትንሽ ውሃ ጠብ ጠብ እያገረች ላ ትንሽ ላላ ው ተመልካች ውጭ ስጋው እየበሰለ ነው። እንደዚህ እንደዚሁማ አሁን ባሚያችን ጨምራለን። ሚላ ከበረዶ ቤት ስለወጣ ነው ትንሽ በሰሊበልና እንገናኛለን። ይኸው ተመልካቾች በሰለ ባሚያችን ትንሽ ጨው እንጨምራለን። ቢስሚላ ዝበራ የሾርባ ቅጠል ቆንጆ ማበስሏል። ረሰውን ገበታ ላይ እንገናኛለን። ተመልካቾች ወጣችን ደርሷል። የባሚያ ወጥ የሰራነው ከስጋ ጋር። እንግዲህ ሰርታችሁ ሞክሩት፣ በጣም የሚጣፍጥ ነው። እና ሥራዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ማሰራ ነው።